ምን ፈልገህ ነው? ምድ ፈልውቀኝሞቶመንብለሽኛለማጥመር ነበረ። ሩክ ሞ አላ ገላችሁት አለ። አይደለም፣ ወንድም አልሞተምን። ሞ አል እኔም የማውቀው ነገር የለም። እኔን አትጠይቀኝ፣ አልኩህ እኮ። እንግዲህ ምሳሌን አድንናታል ማለት ምን ማለት ነው? ያንተ ኃይል ከእኛ ኃይል የሚበልጥ ነበር የሚመስልህ? ስማ፣ ጨዋታው ሳያልቅ እንዳለቀ ታስመስል። በጣም ገና በጊዜው አልቋል። እንግዲህ ማን እንደሚያድንህ እናያለን። እናቴ ትሙት መድብል እገልዳለሁ። እኔ አበበ አልወለደኝ። እናቴ ትሙት መድብል እገልዳለሁ። እኔ አበበ አልወለደኝ። እገላሃለሁ። ጥፉ

ዝና መጀመሪያ ላይ ሞገስን መጥቶ ከዛ ያመለጠ ቢመስለው መድብል በር ላይ አግኝቶት ወደ ቦታው መልሶ አስሮታል ማለት ነው። መድብል ደግሞ ያኔ እሱን እየታገለ ሲያስረው ከሽጉጡ ውስጥ ካርታ ወድቆ ነበርና ዝና ቶሎ ብሎ ነው ያቺን የሽጉጧን ካርታ ወደ ጥግ የደበቃት ማለት ነው። አሁን ደግሞ በስተመጨረሻ ላይ እያደረገ ያለው እየሳቀ ፈገግ እያለ ያቺን ካርታ ወደ ደበቀባት ጠጋ እያለ ነው ማለት ነው። እሷ ምን ሊያደርጋት እንደፈለገ ባይታወቅም አሁን ደግሞ ከፈገግታ ላይ የምንረዳው የሆነ ነገር አድርጎ መልጥ ይመስላል ማለት ነው። አሁን ላይ እሱም በጣም ያስደነገጠውና ግራ የገባው ነገር የምሳሌ መለቀቅ ነው። መድብል መጥቶ እዛ ጋር በጣም ደስተኛ ሆኖ ምሳሌ ነጻ ወጥታለች፣ ምሳሌን አስለቅቀናል ሲለው ይሄ ነገር ዝናን ግራ ገብቶታል። እንዴት ነው የሆነው? እንዴት ነው ምሳሌ ከካሌብ እጅ ልታመልጥ የቻለችው የሚለው ነገር ጥያቄ ፈጥሮበታል ማለት ነው። እሱ ካሌብን በጣም አደገኛ ሰው አድርጎ ነው የሚያስበው። አንዴ ምሳሌ እሱ እጅ ገብታለች። ስለዚህ ምሳሌ ነጻ የምትወጣው መድብል እዚህ ጋር እኔን ከለቀቀኝ ብሎ ነበር የሚያስበው። ከዚህ በፊትም በተደጋጋሚ መድብልን ሲለው የነበረው እኔ ልቀቀኝና ያቺ ምስኪን ያቺ እድለቢስ ልጅ ነፃ እንድትወጣ አድርግ ብሎ ደጋግሞ ለመድብል ቢነግረውም መድብል ደግሞ ያንን ነገር ሊሰማው አልቻለም። በስተመጨረሻ ላይ ይሄው በመድብል ወዳጅ ምሳሌ ነፃ ወጥታለች። ይሄንን ነገር ደግሞ መጥቶ ለዝና ሲነግረው ዝና ግራ ገብቶታል። እናም አሁን ላይ መድብል እሱን እየጠየቀ ያለው የብሩክን ነገር ነው። ብሩክን የን ያደረጋችሁት፣ በህይወት አለ ወይስ ወንድሜን ገላችሁት ነው? ምንድን ያደረጋችሁት ብሎ አሁንም ይሄን ጥያቄ ነው ዝናን እየጠየቀ ያለው ዝና ደግሞ እዚህ ጋር እውነት ይሁን ወይ ደግሞ ውሸት ይሁን ባይታወቅም ብሩክ የት እንዳለ እኔ ምንም እማውቀው ነገር የለም፣ እኔን ይሄን ጥያቄ አትጠይቀኝ እያሉ ነው ማለት ነው። መድብል ደግሞ የሆነ ነገር ቢያቅ ነው እዛጋ ዝና የሚያውቀው ነገር አለ ወይ ደግሞ ዝና ብሩክ የት እንዳለ ያውቃል። ስለዚህ ካልነገረኝ ከዚህ አለቀውም ብሎ ያንን ነገር ጠበቅ አድርጎ ይዞታል ማለት ነው። ዝና ደግሞ ደጋግሞ ይሄንን ነገር እንደማያውቅ እየነገረ ነው። በስተ መጨረሻ ላይ ግን መድብል ዝናን እዛው አውጥቶ ወደ ቤቱ ሄዷል። አሁን ደግሞ ዝና ያስመልጠኛል ወይ ደግሞ ነጻ ያወጣኛል የሚለውን ነገር ለማድረግ ይመስላል ማለት ነው። ፈገግ እያለ ያቺን የሽጉጥ ካርታ ወደ ደበቀባት ወደ ጥግ ከነወንበሩ ጠጋ እያለ ነው ማለት ነው። ያመልጣል ወይስ እዛው እየተንደፋደፈ እነሱን ጠዋት ይጠብቃቸዋል የሚለው ነገር በጣም አጓጊ ነገር ነው ማለት ነው። እነ መድብልና ቅድስትን ካየን ደግሞ አሁን ላይ ሁለቱም በጣም ደስተኞች ናቸው። ምሳሌ ነፃ ወጥታላቸዋለች ማለት ነው። እነሱ ቤት ደስታቸውን እያጣጣሙ ነው። ቡና አፍልቶ እየተደሰቱ፣ እየጨፈሩ ነው ማለት ነው። በዚህ በኩል ደግሞ ማህሌት በጣም አደጋ ላይ ነች። ይሄ ምሳሌ ነፃ ያወጣ ሰውዬ እሱ ስላመጣች ማለት ነው። እናም ደግሞ ካሌብ ጋር ወስዳ ራሱ ካሊብም ደግሞ ሰውየውን ያቀዋል። ግን ደግሞ ካሊብ ሰውየውን የሚያውቀው እስር ቤት ነው እንጂ ያን ያክል የጠበቀ ትውውቅ አልነበራቸው ማለት ነው። አሁን ደግሞ እሱ ምሳሌን ይዞ ሲጠፋ እነሱ ተጠያቂ እያደረጉ ያሉት ማህሌት ነው። ማህሌት አንቺ አውቀሽ ነው እኛን አሳልፈሽ የሰጠሽን ሰውየው አደጋ እንደሚያስከትልብን ወይ ደግሞ እዛጋ ምሳሌን ይዟት እንደሚጠፋ አውቀሽ ነው አሳልፈሽ የሰጠሽን ብሎ እሷን የሆነ ቅጣት ሊቀጧት እያሰቡ ነው። ግን ደግሞ በስተመጨረሻ ላይ ምን እንደተማከሩ ባይታወቅም ማህሌትን እዛው የኤፍራታ ቤት ውስጥ ጥሏት ሄዷል ነው ። መጀመሪያ ላይ እንደውም ካሌብ ደው ብሎ ራሱ ይዘሃት ና ብሎ ነበር። እዛ ጋር የራሱን ሰው የኤፍራታ ቤት ልኮ ነበርና ማህሌትን ይዞ ሄዶ ምን ሊቀጠዋት እንዳሰቡ ባይታወቅም ግን ደግሞ ሀሳባቸውን ቀየሩና ማህሌትን እዛ ትቷታል ማለት ነው። ቢሆንም ግን የሆነ ቀን ቅጣት እሷን ይጠብቃታል። እዚ ጋር ይሄንን ሰውዬ እሷ ነች ይዛ የመጣችው። እሷ ከዚህ በፊት ቅድስትንና ምሳሌን ለማስገደል ቀጥራው የነበረ ሰው ነው። ና እሷ ደግሞ አይክደኝም የራሴ ሰው ነው ብላ ነው ይሄንን ሰውዬ ያሰበችው። ለዛም ነው በዛ ልክ በሱ እርግጠኛ ሆና ከካሌብ ጋር ይሰራል ወይ ደግሞ ዝናን ያስመልጣል እሱ በነገራት መሰረት ማለት ነው። ምሳሌ ያለችበትን ክፍል አሳዩኝና እኔ ደግሞ ዝና ነጻ አውጣዋለሁ። አሁን ላይ የገንዘብ ችግር አለብኝ፣ አፋጣኝ ስራ እፈልጋለሁ ብሎ ነው። በዛ መንገድ ማህሌትን ያሳምናትና ማህሌት ደግሞ ካሌብ ጋር ይዛው ሄዳ፣ ካሌብ ደግሞ እዛ ጋር ሳየው እዚህ ጋር ለማህሌት የነገራትን ነገር ሲነግረው፣ ካሌብ ደግሞ ዝና ነጻ እንዲወጣለት ይፈልጋል። ብዙ ስራዎችን አብሮ ይሰራሉ። ብዙ ህገወጥ ስራዎችን አብሮ ስለሚሰሩ ዝና ደግሞ አሁን ጠፍቷልና፣ ዝና አጠገቡ እንዲሆን ስለሚፈልግ ለስራዬ ያስፈልገኛል ብሎ ስለሚያስብ ይሄንን አሁን የመጣው ሰውዬ ያቀረበለትን ምክር ተቀብሎ ነው እዛ ጋር ምሳሌ ክፍል ያስገባ ማለት ነው። በስተመጨረሻ እሱ ደግሞ ምሳሌን ይዞ ሄደዋል። እነሱ አሁን እዚህ ጋ ማህሌትን እያሏት ያሉ ይህንን ነገር እያወቅሽ ነው ያ ሰውዬ እንደሚክደን ወይ ደግሞ እንደሚቀይርብን ምሳሌን ይዟት እንደሚጠፋ አውቀሽ ነው እንደዚህ ያደረግ ብሎ እሷን ተጠያቂ ያደርጓት ነው። እሷ ደግሞ እዚህ ጋር ምንም የምታውቀው ነገር የለም ሰውየውን አምና ነበር ከዚህ በፊትም ብዙ ስራ አሰርቸዋለሁ ስለምትል ማለት ነው። ቅድስት ደግሞ እዚህ ጋር ሰውየውን ይሄኛው ምሳሌን ያደናትን ሰውዬ ስታይ ከዚህ በፊት እሷንም በጩቤ አስወግቶ ነበር። እናም ደግሞ ምሳሌን ራሱ አግቶ ለተወሰነ ጊዜ የሆነ ክፍል እንድትቀመጥ ለማድረግ ሞክሮ ነበር። ያው ምሳሌ በተከታታይ ቀን በቀን መድኃኒት ትወስድ ነበር። ያንን መድኃኒት ካቋረጠች ትሞታለች የሚባለውን ነገር ማህሌት ስለምታቅ፣ ይሄንን ሰውዬ ነው ያኔ ቀጥራ ምሳሌን ወስዶ ለተወሰነ ቀናት እራሱ ጋር እንዲያስቀምጥ ያደረገችውና ቅድስትንም ለማስገደል የሞከረችው ማለት ነው። ቅድስት ደግሞ እዚህ ጋር ይሄንን ሰውዬ ስታይ በጣም ግራ ገብቷት ነበር። ከዚህ በፊት እኔ በመጥፎ ነገር ነው ማየ፣ ግን ደግሞ ምክንያት ምን እንደሆነ ባላውቅም እዚህ ጋር ምሳሌ ነፃ ስላወጣህልኝ በጣም አመሰግንሃለሁ ብለዋለች ማለት ነው። እሷ አዛጋ የመድብል ጓደኛ መሆኑን አ አውቅም እዚህ ጋር እሱ ይሄንን ነገር ያደረገው ለመድብል ብሎ ማለት ነው። ይሄ ሰውዬ ራሱ በፊት ያኔ ማህሌት የቀጠረችው ጊዜ ራሱ ምሳሌ የብሩክ ልጅ እንደሆነች ቢያቅ ኖሮ ይሄንን ነገር አያደርግም ማለት ነው። ምሳሌ የብሩክ ልጅ ሆነች ማለት ደግሞ መድብል ደግሞ አጎቷ ነው። እሱ ደግሞ የመድብል ወዳጅ ስለሆነ ይህንን ነገር አያደርግበትም ነበር ማለት ነው። ያው ከጊዜ በኋላ ይህንን ነገር አውቋል። አሁን ደግሞ ያንን ነገር ያኔ ያጠፋውን ነገር እዚህ ጋር እሷን ነጻ በማውጣት ይለከሷቸዋል ማለት ነው። አሁን ቀጣዩ ነገር ደግሞ በጣም የሚያጓጓ ነገር ዝናዛጋ ብሩክ የት እንዳለ ወይ ደግሞ ብሩክን የት እንደደበቁት ይናገራሉ ወይስ አይናገሩም የሚለው ነገር ነው። ያው ከዚህ በኋላ ጠንከር ያለበት ስቃይ ነው የሚሰቃየው ዛጋ ዝና። ከዚህ በፊት ምሳሌም ብሎ ነበር፣ ትንሽ ብቻ ነካነካ እያደረገው የሚተወ መድብል ማለት ነው። አሁን ደግሞ ወንድሜን ካልነገራችሁኝ፣ ወንድሜ የት እንዳለ ካልተናገር ከዚህ ቤት አንተም በህይወት አትወጣም እያለው ነውና፣ አሁን ደግሞ ዝና ዛጋ የሆነ ፍንጭ ወይ ደግሞ ብሩክን የሚያገኝበት የሆነ መንገድ ካልነገረው ስቃዩ እንደሚጠነክርበት ግልጽ ነው ማለት ነው። እዚህ ጋ አሁን ምሳሌ ህፃን ነበረች እና እነሱ እጅ ስላለች ይጎዷታል ወይ ደግሞ የሆነ ነገር ያደርጓታል። በተለይ ደግሞ ካሌብ ያኔ ደውሎ ምግቧ ላይ መዳኒ ጨምረልን ሰጣት ነው ቶሎ ብለ ዝናልቀቅ ያለው ጊዜ ነበር። ትንሽ ደንገጥ ብሎ እሱን መደብደብ የሚለውን ነገር ቀነስ ያደረገው፣ አሁን ደግሞ ምሳሌ በሱ እጅ ነች እና ምንም የሚያስፈራ ወይ ደግሞ ያኔ ያክል የሚያሳስበው ነገር የለም። ከዚህ በኋላ ስቃዮች ዝና ላይ ይጸናሉ ማለት ነው። በእርግጥ እሱም በስተ መጨረሻ አሁን እንዳይ ነው እራሱን ነጻ ለማውጣት የሆነ ነገር እያደረገ ነው። ያ ነገር ይሳካለታል ወይስ አይሳካለትም የሚለው ነገር ባይ አይታወቅም ግን ደግሞ በራሱ እርግጠኛ ሆኖ ነው ከፊቱ ላይ የሆነ ፈገግታ ስና የነበረው ነፃ እወጣለው ጠዋት ሲመጡ እዚህ አያገኙኝም በሚለው ፈገግ እያለ እየሳቀ ነበር። ዛሬ እንደውም መድብል ምሳሌ ነፃ ወጣለች ብሎ ያኔ ፈገግ እያለ ሲስቅበት የነበረ ጊዜ ዝና ሲምልበት ነበር። እናቴ ትሙትን እገልሃለሁ ብሎ በዛ ልክ ከዛ እወጣለው የሚለውን ነገር በራሱ ተማምኖ ማለት ነው። ዝናን እንደሚገል እርግጠኛ ሆኖ ነበር እዛ ጋር ሲያወራለት የነበረው ማለት ነው። ሌላው ነገር ደግሞ ዝና ከዛ ከወጣ ስቃይ የሚከተለው ሞገስን ነው። ሞገስንም ከዚህ እኔ ጠኔ ለአንተ ነው የፈራውልህ ብሎት ነበር። ምናልባትም አይታወቅም ከዚህ ከወጣ ሁለቱንም፣ አሁን እነሱ እሱን ወንበር ላይ አስሮ እንደሚያሰቃዩት ሁለቱንም ጎን ለጎን አስሮ እንደዚህ እነሱ አሁን እንደሚደበድቡት እነሱንም ሊያሰቃይ ይችላል ማለት ነው። ሞገስ አሁን ላይ ከሉላ ጋር ያለውን ፍቺ በህጋዊ መንገድ ለማስኬድ በሚለው አንድ ጎበዝ የሚባል ጠበቃ እያናገረ ነው። ያን ጠበቃ ዛሬ አግኝቶት ነበር፣ ግን የሄደው ከሉላ ጋር ነበርና ያ ጠበቃ ደግሞ ምን አስቦ እንደሆነ ባይታወቅም ሉላን እንዳያት ነበር። እጇን ጨብጦ ፈገግ ብሎ እሷን ሲያየ ነበረው ማለት ነው። ይሄ ነገር ደግሞ ሞገስ ላይ ጥያቄ ጭሮበታል። ይሄ ጠበቃ ምን አስቦ ነው? ለምንድን ነው ሚስቴን እንደዚህ የሚያያት በሚለው ማለት ነው። ጠበቃው ራሱ ሉላን ሲያያት ደንገ ሁለት ብሎ ነበር። እንደ አዲስ አፍቃሪ ወይ ደግሞ ከዚህ በፊት እንደሚያቀሳው እንደ ወደዳት ሰው ልቡ እንደ ተመኛት ሰው አድርጎ ዛጋ ግንባሩ ሁላ እስከሚያልበው ድረስ እሷን ሳያየት የነበረው መነጽሩን አውልቆ ማለት ነው። ይሄ ነገር ደግሞ ሞገስ ላይ ጥያቄ ፈጥሯል ማለት ነው። ለምንድን ነው ይሄ ጠበቃ ሉላን እንደዚህ ማየት ያስፈለገው የሚለው ነገር ምናልባት ወደፊት ይሄ ጠበቃ ሞገስ እዚህ ጋር ፈልጎ የመጣውን ጉዳይ ላያስጨርስለት ይችላል ማለት ነው። ለምን ከተባለ እዚ ጋር እሱም ሉላን ሳይፈልጋት አይቀርም ከአስተያየቱ የምንረዳው ወይ ደግሞ ከአኳሆኑ የምንረዳው ያንን ነገር ስለሆነ ማለት ነው። ያው እነሱ እሱ ጋር የሄዱት እዚ ጋ ወረቀቱ ላይ፣ የፍቺ ወረቀት ላይ እነሱ ያዘጋጁት ላይ አልፈርምም ስላለ እዛ ጋር ሄዳ ደግሞ ሉላ በህጋዊ መንገድ እሱ እንዲመክራቸው ነው ጠበቃው። በዚህ በዚህ መንገድ ብትሄዱ ራስሽን ነፃ ታወጫለች በሚለው እዛ ጋር እኔ ከእሱ ጋር ትዳር አልፈልግም እሱ ደግሞ የፍቺውን ነገር አልፈርምልሽም ብሎ ይሰሩኛል የሚለውን ነገር ያንን ነገር ለማስኬድ ነበር እሱን የጠየቁት። ምናልባትም ወይ ሊከሱት የሚችላሉ እዚህ ጋር ዝና እሷ ካልፈለገች ካልወደደች፣ መብቷ ነው በግድ ከኔ ጋር ትኑር ማለት አችልም። ስለዚህ በግድ ትፈታታለ በሚለው ነገር ማለት ነው። ዝና ያው ባለፈው ሞገስ ወረቀቱን ይዞ ነበር። ያኔም ወረቀቱ ላይ ፈርምልኝ ሲለው ሞገስን አታለ ለማምለጥ እጄን ፈታኝና ፈርምልሃለሁ ብሎት ነበር። ያ ነገር ግን የቀረው መድብል በመምጣቱ ነበርና አሁን ደግሞ እዚህ ጋር እሱ ባይፈርም ራሱ ያን ነገር ባይፈልግ ራሱ ሉላ ደግሞ እዚህ ጋር ራሷን ነጻ ለማውጣት ስለምትፈልግ ማለት ይሄንን ነገር በህጋዊ መንገድ ለማስኬድ ነበር ይሄንን ጠበቃ እየቀጠሩት ማለት ነው። ይሄ ጠበቃ ደግሞ ከአሁኑ ስንረዳው ይሄ እነሱ ያቀዱት እቅድ ላይ እንቅፋት የሚሆንባቸው ይመስላል ማለት ነው።